ሰላም ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን እጅግ በጣም ደህና ነን። እንግዲህ እንደምታዩት እንዲ ቆንጆ የሆነ ቦታ ነው አሁን ያለው ትኝ እንደምታዩት ከማዶ ጋር የድንች ይታያል። ድንች ድንች ይታያል። እዚህ ጋር ቦገን አለ። በጣም ደስ የሚል ነገር አለው። እዛ እንግዲህ አባጥሩ ሰው ናቸው ወጎችን ሲያዋጉን የቆዩት በርካታ ሀሳቦችን አጋርተውናል። እንግዲህ በቀጣይ በተመሳሳይ እንደዚ አይነት ሀሳቦችን እያነሳ ለእናንተ የምናጋራችሁናል። እናንተ እንግዲህ ዩትብ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ሁኑ። በርከት ያሉ ሀሳቦችን እናነሳለን። ሀሳቦችን ጠቁሙ፣ ለእናንተ መልሰን እናጋራለን። አብራችሁ ሁኑ። እንደምታዩት እንግዲህ ደስ የሚል ቦታ ነው። በነገራችን ላይ ከማዶ የሚታየው ድንች ነው። አያችሁት? ይሄ ድንች ነው፣ ድንች ነው። እንግዲህ ታይ ድረስ ነው የተዘሩት። ድንች ዘርተውት ነው ደርሰዋል፣ ደግሞ ይመስለኛል አብቧል። ስለዚህ በቀጣይም እንደዚህ አይነት ተመሳሳይ የሆኑ ሀሳቦችን እያነሳል እናንተ የምናጋራ ይሆናል። ሰላማችሁ ይብዛ፣ ደህና ሁኑልን።